እኛም ብለን ነበር፣ የብሩኬ የሀይሚ ዝምታ የሰላም አይደለም፣ ብሩኬ ጠብቅ ብለን ነበረ። ዛሬ እንግዲህ አሳየችብ። እውነት ለመናገር ዛሬ ማለት ነው ቁጭ ብዬ ስጠብቃቸው ነበር። እንደው የዩቱቡን አይን አይኑን አሁንም ገባ አሁንም ወጣ ገባ ወጣ ገባ ወጣ እያልኩ ነበረ ዩትዩብ ላይ እግዚአብሔርን በጣም እየጠበቅኳቸው ነበር። በጣም ማለት ነው። ምክንያቱም ያው ያለው ነገር ትናንትና እንዳያችሁት ነው። ሁለተኛ ሀይሚዬ ፖስት የምታደርጋቸው ነገሮች ምናምን የሆነ ሀሳብ ውስጥ ከተው ነበር እና ዛሬ ብቻ ግን በጣም እየጠበቅኳቸው ነበረ። ለምን እንደሆነ አላውቅም ግን ሀይሚዬ ፖስት ከምታደርጋቸው ነገር ተነስቼ ምን ይሆን ችግሩ፣ ምን ይፈጠር ይሆን? ዛሬ ደግሞ ሀይሚዬ በቃ በጣም ብዙ ነገር ነበር ስል የነበረውና እግዚአብሔር መስገን በዝህም መሆኑ እንግዲህ ዛሬ ሀይሚዬ መታለች። ሰላም ሰላም፣ እንዴናችሁልኝ ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ርፍርፍ ይበልልኝ። እንግዲህ ሰሞኑን ቪዲዮ ስሰራ የሆነ ድምጽ እየገባባችሁ ነው በባክግራውንድ። በሱም ደግሞ በጣም ሶሪ ማለት እፈልጋለሁ። ምክንያቱም ያው ሱቅ ስለሆንኩ ነው። ያው መቼም ሁላችንም ሚጌ የራሳችን ትናንሽ ስራዎች አሉና ትንሽዬ ሱቅ ነገር አለችኝ እዛች ውስጥ ስለሆኝ ስለምሰራ ነው ና መስመር ዳር ስለሆነ ደግሞ እዛ ባጃጁ ድምጽ፣ የመኪና ድምጽ፣ የሰው ድምጽ ምናምን ይገባልና ምንም ማድረግ አልቻልኩም። በዚህ አጋጣሚ እስኪ እንደው የምታቁት ማይክራፎን ካለ ማይክራፎን ሳይሆን ማይክ ማይክ ማለት ድምጽ የማያስገባ ሌላ ሌላ ድምጽ ይሄ ሻሻታ ምናምን ጫጫታ የማያስገባ ድምጽ ድምጽ ምንም ነገር የማያስገባ ማይክ የምታቁ ካላችሁ እህቶቼ፣ እባካችሁ ሹክ በሉኝ። እባካችሁ እንደው በፈጠራችሁ ሹክ በሉኝ። እውነት ምክንያቱም ሙሉው ሱቅ ነው። ሱቅ ደግሞ እዛ መስመር ዳር ስለሆነ በጣም ድምጽ እየገባብኝ ተቸግር ያለው እናንተ እናንተንም እየረበሻችሁ ነው፣ ግን ደግሞ ግዴታ ስለሆነ ምንም ማድረግ አልችልም እና ላይክ ሼር፣ ሰብስክራይብ አድርጉልኝ፣ ቻናሌን አበረታቱኝ። በቅርቡ በራሴ መች ስራ እመጣለሁ። ሀያ ሺ አስገቡኝ ብያችኋለሁ። ገና አስራ ሶስት እንኳን አልገባሁም። ነገር ግን ቢያንስ ሀያ ሺህ ስገባ ያው የራሴን ስራ ይዤ ነው የምመጣው። እስከዛው ድረስ ስለ ጨረቃዎቼ አወራለሁ። ጨረቃዎቼንም አልተውም። በነገራችን ላይ ጨረቃዎቼን መቼም አልተውም መቼም። እና በሌላ ቻናል ደግሞ በራሴ ስራ እመጣለሁ ብዬ አስባለሁ። እስከዛው ግን ሰብስክራይብ አድርጉ። በዚሁ ቻናልም ቢሆን እመጣለሁ፣ ግን በሌላ ቻናል ለመምጣት አስብ ያለሁኝ ምክንያቱም ኮንተንቱ አንድ ላይ ላይ ሄድ ስለሚችል ማለት ነው። እናማ እንግዲህ ሀይሚዬ ዛሬ መታለች። በነገራችን ላይ በጣም ዘና እያልኩ ነው፣ እኔ ዘና እያልኩ ነው ያየሁት። በጣም እየሳኩ ደግሞ ደስ የሚለው ነገር ልክ ቪዲዮን ሲለቁ ነው ያገኘኋቸው። የመጀመሪያ እኔ ሁለተኛ ነኝ መሰለኝ። ለምን እየጠበቅኩ ነበረ እና በጣም ነው ደስ ያለኝ። ሁለተ እስከዛሬ በጣም ብዙ ጊዜ ይቀድሙኛል፣ በቃ ሀያኛ ሰላሳ አንዳንዴ ማልኮ የምትበት ሁሉ ጊዜ ያለ ላይክ አድርጌ ዝምስ ከመናደድ የተነሳ ሰው ሲቀድመኝ እናደዳለሁ። እና እንደ ሁለተኛው ሰከንድ ላይ ስገባ እንዳለ ተረባርበውበት አገኛለሁ እና በጣም እንድምን ሉ የምቀድሙ ምናምን እያልኩ ማለት ነው እንዳ ጨረቃይ ደግሞ ዛሬ ጨብብላ ስታደርጋ ስክርክር ብላ በቃ ፍንድድሽ ብላ የሆነ እንዴት ነው፣ ብሩኬን ተበቅለዋለች። በመጀመሪያም ታውቃላችሁ ሀይሚዬ አትንኩኝ ባይ ናት። አትንኩኝ ከነኳት ግን ያው ብድሩን የማይመልስ ልጅ አይወለድ የምትል አይነት ልጅ ና ሀይሚ፣ መነካት አትወልድም። እና ብሩኬ ተው ብለን ነበር፣ ተው ብለንህ ነበር። ሰሞኑን በጣም በጣም በጣም በጣም በጣም በጣም አብስተኸው ነበር፣ ያልሆነ ያልሆነ ፕራንክ እንደዚህ ጨረቃዬን ጭው ትብለህባት ነው የከረምከው። ዛሬማ የእጅህን ያገኘኸው ብሩኬ፣ የእጅህን እና እንግዲህ እሷ ተናግራለች አናቴ ላይ ወጥተዋል። ሰሞኑን አናቴ ላይ ብሩኬ አናቴ ላይ ወጥተዋል። ስለዚህ የእጁን ማግኘት አለበት። እኔ ያሳለፍኩትን እሱም ማሳለፍ ማየት አለበት ብላ እንግዲህ ዛሬ እንግዲህ የተከፈተ ያልተከፈተ ጠርሙስ የያዘችውም በውሃ ሌላውን ደግሞ ያልተከፈተ ጠርሙስ ቁጭ አድርጋ ብሩኬን ጠርታ እንግዲህ በአንተ ምክንያት የኔ ህይወት እንደዚህ እየተጠበጠ ነው። ባንተ ምክንያት እንደዚህ እየጠጣው ነው። በአንተ ምክንያት እንደዚህ እየጠጣው ነው ከጠዋት ጀምር። የኔ እናት ደግሞ እኮ እውነት ነው የሚመስለው ስታወራ እግዚአብሔርን በቃ ሲሬስ ሲሬስ ነው መስላሉ የምታወራውና በቃ ልክ በቃ የሚጠጣ ሰው መስላ ስታወራው እራሱ ባዳ አን እኔ ሳቂ የእውነት እንዴ። አንቺ እንደ ጅል ብቻሽ መሳቅ ጀመርሽ እንዴ? ብና ምን እያሉኛ ጠገቤ ያሉ ሰዎች ማለት ነው። በቃ እንዴ እኔ ግን ማለት ነው የእውነት የጠጣ እንኳን እንዳንቺ የሚያሳምን አይመስለኝም። እና በጣም በጣም ነው የገረመችኝ እንዴት እንደመጣላት ሀሳቡ እራሱ። በነገራችን ላይ ቀን ክፈት ብሏት ነበር። ታስታውሱ ከሆነ ይሁን ጊዜ የምን የ የምን በዓል ነበረ? የእንቁጣጣሽ፣ የአዲስ አመት በዓል ላይ ነበረ። ብሩኪ እንደዚህ ስክር ብሎ ሳክሮ ሳይሆን ፕራንክ እያደረጋት ነው። የውስኪ ጠርሙሱን በውሃ ሞልቶ እና እሷ ቤተክርስቲያን እንሄዳለን ምናምን ብላ ቀጠሮ ይዛ ከሱ ጋር ከዛ እሱ ደግሞ ህግ በቃ የሰከረ አስመስሎ ፏ ብለ መር ብሎባቸው አበሻ ቀሚስ ለብሰ ምናምን ቤተክርስቲያን ደርሼ እመጣለሁ ብላ እሷ ቋቀጭያ ላይ ስትመጥ እሱ ሁዬ እናቴ የውስኪ ጠርሙሱን ውሃ ሙለት አድርጎ በቃ እየሰከረ መስሎ እንደዛ ጭልል ያረጋት ያን ጊዜ ነበረ። ዛሬ ደግሞ እሱን አጨለለች። ወይኔ ሀይሚዬ ግን በስማም እና እሱ በቃ የሆነ ነገር አይምሮ ውስጥ አጠራቅማ አጠራቅማ የሆነ በአድባ አድባ አድባ ማለት ያው አስባስባ አስባ ማለት ነው። እጥፍ አድርጋ የምትመልስበትን ነገር ነው የምታዘጋጀው ማለት ነው። ለማንኛውም ምን ፈርቼ ነበረ፣ የፈራሁት ግን በከባዱ ፕራንክ ትመጣለች ብዬ ነበረ። እግዚአብሔር ይመስገን ቀለል ያለ ፕራንክ ነው ደስ የሚል እሷም ዘና ብላ እኛንም ዘና አድርጋናለች። ፉፉዬ ቡቡዬ ደግሞ ትንሽ ቢጨነቅም እንግዲህ ምንም ማድረግ አይቻልም። አንተ ሰሞኑን በጣም በጣም በጣም በጣም ሀይሚዬን ጭውት ብለህባት ከርመሃል። ስለዚህ ችግር የለውም። ትንሽ መጨነቅ ነው ያስጨነቃት፣ በተለይ ትላንትና ከሰራው ፕራንክ አንጻር፣ በተለይ በተለይ ትላንትና ከሰራኸው ቪዲዮ አንጻር። ይች ትንሽ ናት። ለማንኛውም ይመቻችሁ፣ ፈታ በሉልኝ ደስ የሚል ፕራንክ፣ አጠር መጠን ያለች ፕራንክ፣ የምታስቅ የምታዝናና፣ ነገር ግን ቡቡዬን በትንሹ የምታስጨንቅና ችግር የለውም። ለማንኛውም ብዙ ማውራት አልቻልኩም፣ ደህና ሆኑልኝ። አላስወራኝም መኪናውም ምኑ ምኑም እየገባ